ምግብ ቤት ደንበኛ ስለሆነ ሂደን እሷን የእሷ ምግብማለ ደንበኛ ቢሮ ድረስ እየመጣ ዛሬ የቀረውን ደንበኛ እየዞረ የሚጠይቅ ይሄ ለማምን ይመስላል። እሺ ምን ችግር አለ? ምን ችግር አለ እኮ ዛሬ ለምሳሌ ቤቴ በጣም ቤቴ በጣም በተደጋጋሚ ስመጣ የነበረች ልጅ ሁልጊዜ ስመጣ የነበረች ዛሬ ባትመጣ ከምሰራበት ቦታ ሄጅ ለምዶ ዛሬ ያልመጣሽ ሽጀ ብጠይቃት ምን ሆና ደህንነቷን ሰላሟን ምናምን ብጠይቃት፣ ምን ችግር አለው? አንዱ ስለ አንዱ ሰው አያስብም፣ አይጨነቅም። ነግረሽ ካልሰማሽ ብታምኝ ምን አገባኝ? ለራሴ መታመን እኮ ያለብኝ አይደል? ሰውን ዝቅ አርጎ ማየት ነው፣ በነገራችን ላይ ይሄ ነው። እሺ አሁን ምን ሆነሽ ነው? ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ሕይወት ላይፍ ጤና እንዴት ይዟችኋል? እኔ ያለው እግዚአብሔር የተመሰገነ ይሁን። እንግዲህ ተመልካቾች ታውቃላችሁ፣ ኮሜንት ላይ ብድሩን የማይመልስ ልጅ አይወለድ የሚል ኮሜንት አይቼ ተመልካቾቼ በጣም እየሳኩ ነበረና የእናንተን ኮሜንት በጣም አነባለሁ። ለኮሜንታችሁ ደግሞ ለሀሳባችሁ ምላሽ ይሰጣለሁ። በጣም ነው የምታበረታቱኝና ማሂን ዛሬ መበቀል አለብኝ ብዬ ስላሰብኩ ነው፣ ተመልካቾቼ። የዛሬው ፕራንክ እንግዲህ ትንሽ ጫን ያለ ነው፣ ይከብዳል ብዬ አስባለሁ። እንግዲህ ምን አይነት ተጽዕኖ ሊፈጥር እንደሚችል ማሂ ላይ አብረን የምናየው ነገር የሆናን ተመልካቾቼ። እስኪ ዛሬ ይሳካልኛል ብዬ አስባለሁ ተመልካቾቼ። እንግዲህ እኔ አንዳንዴ በደንብ ላልተውነው እችላለሁ፣ ምናምን በመሀል ሳቄ ሊያመልጠኝ ይችላል። ፕራንክ ማለት በጣም ከባድ ነገር ነው፣ በነገራችን ላይ አቅምም ተሰጠውም ልምምድም ይጠይቃም በነገራችን ላይ። እና ግን የቻልኩትን ያቅል ያክል ሞክራለሁኝ። ማሂ ታቃለች፣ ቅዳሜ ቅዳሜ እኔ ስራ ገባለሁኝ። ለጓደኛ እንግዲህ ቀድሜ ሴታፑን እነግረዋለሁኝ። ከዛ በኋላ እኔና ማሂ ቪዲዮ ለመስራት ካሜራ ኦን ባረግንበት ቅጽበት ባበራንበት ቅጽበት እሱ እንዲደውል አደርጋለሁ። እሱ ከደወለ በኋላ የሚላይ ነገር ምንድነው፣ እንግዲህ ዛሬ ቅዳሜ ለምንድነው ስራ ያልመጣኸው? በባለፈው ቅዳሜ አንድ ቀን አልገባሁም ነበረ አንዳንድ ነገሮች ነበሩና በዙሪያችን ያለ ማስተካከል ስል ስራ አልገባሁም ነበርና ይህን አጋጣሚ ተጠቅሜ ነው እንግዲህ ማሂን ፕራንክ ለማድረግ የሞከርኩት። እንግዲህ ጓደኛዬ ደውሎ ምንድነው ስራ ያልገባኸው ምናምን ይለኛል። እንግዲህ ይሄ ቪዲዮ ለመቅረጽ በምንዘጋጅበት ሰዓት እሱ ጓደኛ እንዲደውል አድርጋለሁ ማለት ነው። እንግዲህ ደውሎ ምንድነው የሚለኝ ተመልካቾች፣ ለእሱ በነገርኩት መሰረት ለምንድን ነው ዛሬ ያልመጣኸው ስራ ምናምን ይለኛል። ከዛ በኋላ የተወሰነ ካወራይ በኋላ ደግሞ ያቺ ቆንጂየዋ ጸይሟ ልጅ መጥታ ታድየት ሂዶ ነው ብላ ቀውጣው፣ እንዴት ዛሬ አልመጣም? ዛሬ እኛ ያለንበት ቦታ ላይ ሳትመጡ በመቅራታችሁ በጣም ነው የተናደድኩት ብላለች። እሱ ደግሞ በጣም ቆንጆ ናት፣ በጣም ነው የምታምረው። ማሂም ቆንጆ ናት፣ ነገር ግን ከማሂ በላይ በጣም ቆንጆ ናት። እንዴት ነው የምታምረው? አንተ ልጅ በትዳር ላይ ትባልጋለህ እንዴ? ጠረጠርኩህ ምናምን አይነት ነገር ነው የሚያንጸባርቀው። ላውዳ አረገዋለሁ። አስቡት፣ ይሄ በጣም ከባድ ነገር ነው። እና ማለት የስራ ባልደረባዬ ነው ተገይ ቀነን ይባላል እና በጣም ቆንጆ ናት። አንተ ልጅ ታርገሃል እንዴ? ምናምን እኔ እየጠረጠርኩ ነው። የልጅቱ አጠያየቅ በጣም የተለየ ነው። ለምንድን ነው ዛሬ ያልመጣው ብላ በጣም በጥያቄ አጣደፈችኝ እና የደወልኩልህ ለዛ ነው ነው የሚለኝ። እንግዲህ ደውሎና እኔ ቀድሜ ነግረዋለሁ። ይለሱ ከማለቴ ሳቄ ካላሸንፈኝ ነገሮችን ለመተወን ሞክራለሁ። እዛ እንግዲህ የማሂን ምላሽ ፊቷ ላይ የሚንጸባረቀውን ነገር ስሜቷን፣ ሁለንተናዋን እንግዲህ በጋራ የምናየው የሆናን ተመልካቾች ተመልክቼ ምግብ ቤት ውጭ አብረን ገዝተን እንበላለን፣ ጓደኛ ጋ ማለት ነው። ግን እ ጸይምናት ቆንጆ ናት የምንላት ሴት ግን በገሃዱ ዓለም የለችም። እኔ በአእምሮ የፈጠርኳት ናት። በደንብ ተውን ቆንጆናት ረዝምናት ጸይምናት ምናምን በጣም አጋነህ ነው ማውራት ያለ ብለዋለሁ። ለዚህ ቪዲዮ አዲስ የሆናችሁ ሰዎች ሰብስክራይብ፣ ሼር፣ ኮሜንት በማድረግ ታዴና ማሂ ዩትዩብ ቻናልን አሳድጉት። በጣም እወዳችኋለሁ፣ በጣም አከብራችኋለሁ። እግዚአብሔርን ነው ምላችሁ የእኛ ቻናል እንዲያድግ፣ እንዲበረታ፣ እንድንለወጥ ስለምታደርጉ በጣም ከልቤ ዝቅ ብዬ ነው የማመሰግነውና በጣም እወዳችኋለሁኝ። ታገኝ ነው እንዴት ነው እረፍት አሪፍ ነው። እንዴት ነው ው እረፍት ጥሞኛል። ቤተሰቡ ሁሉ ሰላም ነውሁ? እንዴት ነው? እንዴት ይዞሃል ቤተሰብ? ልጆችህ ቅዳሜ በእናትህ ሳይሳካል ይቀረል። እንዴት ነው? መጣ ይችላል አይታወቀም። አንተ ምናምን አልኩ ቁጭ ብለህ እያበረ ነበረ። ከዛ አንተ ያልመጣህም በቃ። ምን አይነት ቆንጆ ናት አንተ ገረመችበታል። ስናማ ያቺ ጠይሟ ግንባር አለ፣ ግንባር ምንድን ነው ምናምን ሆነ ጉዳይ ነው ምናምን ምናምን ትላለች። እረዝሟ ናት። ለም ቆንጆ ለምን ፈልጋኝ ነው? አወኳታው እና አዎ አወኳታው እና ለምን ተፈለገችማ ሳገኘው እነግርሃለሁ ምናምን አለች እና

ልክ ስድስት ሰዓት ምናምን ሲሆን ወቅት ምሳ ምናምን የምንበላበት ቤት ነው እዛ የታወቋል። ይህ ደግሞ ስለ ቅዳሜ ገብቷል ነበረ። እሱ ቅዳሜ አልገባ ምናምን ነው ቅዳሜ ሽ ነው አይደለም እኮ ለምን ፈልጋ መጣሽ ነው ይ አልገባኝ ነገር ማለት እና እዛ ስትሄድ ምንድን ግንኙነት አላችሁ እኮ። እዛ ስንሄድ መግነት መግብ መብላት ብቻ ነው እና ታዲያ ምግብ ደንበኛችሁ ክቢሮች ደስ ትመጣለች እንዴ? ምግብ ደንበኛችሁ ቢሮ ድረስ ትመጣለች? ሽልኝ አዳናት በምን አገናኝተሽው ነው? ምንም እኮ ወደዚህ የለም እኮ እኮ ስድስት ሰዓት ሲሆን ሄደን ምሳ እንበላለን ነው፣ ምሳ የምንበላበት ቤት ነው። ሰላም ለማለት እሱን ፈልጌ ነው። ምን ይባላል? እዛው ነው ስራ ቦታ ነው። ወደ ማንም ደውሎ አይደለም ለሰላም ስጀምር ስራ ብላ ትመጣለች? እንዴ ምን ሲስተር ብራዘር ሊ ሆነው ግንኙነታችን ስጀመር ወይም ደግሞ የምግብ ቤት እንትን ነው፣ እዛ ሄደን ስለምንመገብ ምናምን ነው ማለት ነውነ። የማይሄድ ነገር ነው እያወራ ያለው የማይሄድ ነገር ነው ማለት ማለት ነው እኮ። የምግብ ቤት ደንበኛችን ናት ነው የምልሽ። ሌላ እኮ አዲስ ቢሮ ድረስ ምን ልታደርግ መጣች? አንቺ ንጹህ ጓደኛ የለሽም ዲህ ጸይምነሽ ታምራለሽ። ቆንጆ ናት እኮ ነኝ አይደል? እናቴ እኮ የሷ ሀሳብ እኮ ነው። እኔ አይደለም እኮ እሱ እኮ ነው የደወለልሽ። ሲጀመር እኮ እኔ ሀሳብ እኮ አይደለም ምናምን እንኳን እኮ እኮ ምናምን በምን ምን ላስበው እችላለሁ። አንድ ሴት ቢሮ ድረስ እንደመጣች ምን ለስራ ጉዳይ ቢሆን እሱን ታን ታወራው ነበር አይደል? ምግብ ቤት እኮ ሄደን እኮ የምሳ ሰዓት እኮ ሄደን ምግብ ስና ስለምንበላ ነው። እሷ ጋር ስራ የብላ ታዲያ አንተ ቀረ ብላ ቢሮ ድረስ ትመጣለች። ሁልጊዜ ቅዳሜ ቅዳሜ ቀዳሚ ጋር ሁሉ ጊዜ ደውለው ጋብረን መሳሰል ስለምንበላ ነው። ስላጨርሰና የምልሽ እማይሆን ነገር አታውራኝ። በቃ ተው ማለት እማይሆን ነው። አንተ አሁን እያወራ ያለው እንቺ

ረንቺብ ዝ መሸማኛ እንዴት ነው ሽምር ማለት ነው? ዝ በላይ ግን ቢሮ ድረስ የሚያስመጣ ምንድን ነው ጉዳዩዋ ነው? ዛሬ መሆኗ ቀረ፣ ቅዳሜ ቅዳሜ እሷ ቤት ምሳ ስለምንበላ ገዝተን ስለምንበላ ስላልሄድኩኝ ሳልሄድስ ቀር፣ ለምን ቀረ ምናምን ብላ ቢሮውን ስለምታውቀው ቢሮ ድረስ መጣች። አታውራ፣ በቃ የማይመሳሰል ነገር አታውራኝ፣ በቃ ተወኝ፣ በቃ በቃ። በትክክል የማትነግረኝ ከሆነ ተወው፣ በቃ። የማይመሳሰል ነገር ግን አታውራኝ፣ አልፈልግም፣ በቃ ነኝ እናት ምን ብዬላ ምን ብዬ ላውራሽሽ አንቺ ግን ቆይ ባለባልሽን አታምኚውም? እንደ እናት ግን በነገራችን ላይ መተማመን ከሌለ እኮ በጣም ከባድ እኮ ነው ታውቂያለሽ። እውነትሽ ነው ቢሮ ድረስ የምትመጣ ደምበኛ አ ቢሮ ድረስ የምትመጣ ደምበኛ ጥሩ ነው። ምን እየሆንሽ ነው? እንደዚህ አይባልም። በቃ የማይሆን ነገር አታወራ። በቃ ስርዓት ያዝኝ። ልያውና ያለሁት ልጅቷ እንዴት ትመጣች? አለች ምን ግንኙነት ይኖራችሁን? ልጅ ላይ መጣችሁ ነው። ቀላል አማርኛ እኮ ነው የነገርኩት። ምግብ ቤት ደንበኛ ስለሆነ ሄደን እሷን የእሷ ምግብ ማነው ደንበኛ ቢሮ ድረስ እየመጣ ዛሬ የቀረውን ደንበኛ እየዞረ የሚጠይቅ ይሄን ለማምን ይመስልሃል? እሺ ምን ችግር ምን ችግር አለው? እሺ እኮ ዛሬ ለምሳሌ ቤቴ በጣም ቤቴ በጣም በተደጋጋሚ ስመጣ የነበረች ልጅ ሁልጊዜ ስመጣ የነበረች ዛሬ ባትመጣ ከምሰራበት ቦታ ሄጄ ለምድ ዛሬ ያልመጣሽ ጀቢ ብጠይቃት ምን ሆ ደህንነቷን ሰላሟን ምናምን ብጠይቃት ምን ችግር አለው? አንዱ ስለ አንዱ ሰው አያስብም፣ አይጨነቅም። ተነግረሽ ካልሰማሽ ብታምኝ ባታም ምን አገባኝ። ለራሴ መታመን ያለብኝ አይደል። ሰውን ዝቅ አድርጎ ማየት ነው በነገራችን ላይ ይሄ እሺ አሁን ምን ሆነሽ ነው? አ ስሚ ካሜራው ኦን ነው። በቪዲዮ መሀል እንትን እንበል እንስራ የሚያዋጣው ለኔክስት ቪዲዮ እራስሽን ዘና እርጊና ቪዲዮ እንስራ እያልኩሽ ነው አይደል? በቃ ሲጀመር በዚህ ሙድ እኔ ቪዲዮ መስራት አልፈልግም። በቃ እንዴት ብዬ ነው በዚህ ሙድ ቪዲዮ ነገር የምታምር ቆንጆ ነው። አነጋገሩ ማይም ኳን ቆንጆ ነው ምናምን። ደውል የሚያውቀው ነገር አለ ማለት ነው። ደውል፣ አሁን ደውልለት። ደውልለት የሆነ ነገር እንትን ቢል ማለት ነው። ምን ልትይው? እሺ ብቻህን ነው ምሳ ምትበላው? እነዚያ ሄደ። ምሳ ምትበላው ብቻህን ነው? ተገኘ አያውቅም አብራችሁ አልበላችሁም። እሱ ስታገኝ ሳይበላ ይበላል እና ስለዚህ እሱ ሳያውቃት ነው አንተ እንትን ያልከው። እሱ እኳ ያለህኝ አላውቃት እኮ እያልህ ነው አይደል እንዴ? እሱ ማያውቃት ተደርቻ ምታውቀው ምግብ ቤት ካለ ልጠይቀው። አንተ አንተ እንደውም አሁን ጭራሽ በጣም ዝም አልኮ አይደል ዝም ስለ ነው እንደዚህ። እንኳን ስለዚህ አንተ እሱ የሚያውቃትኝ አንተ ማታውቀው ምግብ ቤት አለ። እሺ ታገኝ ማያውቃትኝ ማናት ምግብ ቤት የሚለውን ከሱ አፍሰማዋለሁ ብትሆን እሱ ሳያውቃትም ይችል አቃተም ጸይሟለች እናት ወይ ስለው አዋለኝ እኮ እኮ ምግብ ቤት ምናምን አላለም። አላወቃትም። አንጣሽን ጠይቀው፣ እራስሽን አረጋጊናት። ቪዲዮ በማይመለከተን ጉዳይ በማይመለከተን ርዕስ መድከም የለብንም።